ጾም የሚጾመው የዱር አውሬ ጉሬዛ በኢትዮጵያ የሚገኘው አስገራሚ ፍጥረትም አንዳንድ ተፈጥሮ ሚስጥር ናትም። የሰው ልጅ ተመራምሮ ሊደርስባቸው የማይችሉ አስገራሚ ነገሮች አሉም። ሰው ተፈጥሮን እስካሁን 1% እንኳን አላወቀም ነው የሚባለው። ሚስጥራዊ ከሆኑ ጉዳዮች መካከል ደግሞ እንስሳት አንደኛዎቹ ናቸው። በዛሬው ዝግጅታችን በኢትዮጵያ ውስጥ በዋነኝነት በእምነት ቦታዎች ውስጥ ስለሚኖሩት አስገራሚ እንስሳቶች እንነግራቸዋለን። እነዚህ አካባቢዎች የእስላም የክርስቲያንን ጾም በመጾምና በዓላትን በማክበርም ይታወቃሉ። ፂማም የሃይማኖት አባት የሚመስል የፊት ገጽታ ያላቸው እነዚህ የዱር እንስሳት እንደ ጦጣና ዝንጀሮ ተንኮል አያውቁም። ፍጹም ሰላማዊና ምስኪን ሲሆኑ ጻድቅ በመባልም ይታወቃሉ። ስለ አስገራሚዎቹ የጉሬዛ እንስሳት ድንቅ ዝግጅት ይዘንላችሁ ቀርበናል። እስከ ፍጻሜው ድረስ አብራችሁን ቆዩም። በሀገራችን ዝምተኛው ጻድቅ፣ ተንኮል የሚያውቅ ባህታዊና በመሰል ስሞች ይጠራል። ሲያዩትም የሃይማኖት ሰው የሚመስል እርጋታና ገጽታ አለው። ጉሬዛ ሰውን የማይተናኩል ደግ የሆነ ፍጡር ሲሆን የኢትዮጵያውያን አባቶች ባህታዊና በመልካም ሽማግሌነት ይመስሉታል። በገጠሩ የሀገራችን ክፍል ጥቅጥቅ ባሉ ደኖች በዋነኝነት ደግሞ በደን በተሸፈኑ ቤተ ክርስቲያናት ገዳማትና አድባራት ይኖራል። ከዛፍ ዛፍ በመዝለል ቅጠልን እየተመገበ ይኖራል። የገበሬዎችን እህል እንደ ጦጣና ዝንጀሮ አያወድምም። ለዚህም ነው ከጦጣ የዋለ ጉሬዛ እህል ፈጅቶ ገብ